እንግዲህ ያህዌ በሚለው ስም ዙሪያ በኮንሰንሰስ ደረጃ ማለት ይቻላል አንድ ሀሳብ ሰፍሯል። ያንኔት ነው የምታገኘው። ዳ አንክር ባይብል ዲክሽነሪ ቮሊዮም ስድስት ፔጅ 1011 ላይ ያህዌ በሚለው ስም ስር ሀተታውን ያስቀምጣል። ኢት ሚንስ ያህዌ የሚለው አንደኛ ት ፈርስት ፕሌስ እነዚህ አራቱ የብራይስጥ ፊደላት እንደተረፉ ዮድ ሄ የሚባሉት አራቱ የዕብራይስጥ ፊደላት እንደተረፉ እና ያሁዌ የሚለው ስያሜ ወይም ደግሞ ላቲናይዝድ ስናደረገው ጆሆቫ መሰል መሰል የምንላቸው ፕሮናውንሴሽኖች በስኮላሮች ሀሳብ ላይ የተመሰረቱ እንጂ ምንም አይነት ኤቪደንስ እንደሌላቸው ከትርጓሜም አኳያ ትርጉሙ ማይታወቅ እንደሆነና በዘፀአት ምዕራፍ ሶስት ቁጥር 14 ላይ ያለው ይሄ አሸር ይህን በማስጠጋት የሚፈቱት ፍቼዎች ፎርክ ኢቲሞሎጂ እንደሆነ። ይሄ ፎርክ ኢቲሞሎጂ ምንድነው? ማህበረሰቡ እንደ ማህበረሰብ የሚቀበለው የሆነ ነገር ግን ትርጉሙ ወይም የትርጉም አሰጣጥ ሂደቱ ሰውትነት የሚስተዋልበት ሲሆን ፎርክ ኢቲሞሎጂ ይባላል። ሶ ያሁ የሚለው ፍቺ ተደርገው የቀረቡት ትርጉሞች እንዳለ ፎርክ ኢቲሞሎጂ እንደሆኑ ሀጥተውን ያስቀምጣል። ከኦሪጅን አኳያ እንኳን ኦሪጅኑ ላይ ኮንሰንሰስ እንደሌለ መስማማት እንደሌለ ሀጥተውን ያስቀምጣል። ነገር ግን እነዚህ ሀሳቦች ከተቀመጡ በኋላ በምናልባት የሚነሱ ነገሮች ይኖራሉ። ለምሳሌ ቅድም ኡስታዝ ያነሳው ፖይንት አለ አይደለም? ኡስታዝ ያነሳው ፖይንት ምንድነው? ለምሳሌ ይሄ ያህ የሚለው አራቱ የተረፉት ፊደላቶች ራሱ የወድ ባፌ እንትን ነገር ናቸው። ትሚኒስ አብሪቤሽን ነገር ታውቃለህ። ይሄ መዛረቃድ ሲባል ነገር ስንት ታውቃለህ። ለምሳሌ ዓመተ ምሕረት የሚባለው አም ይባላል መምህር የሚለው መር እግዚአብሔር የሚለው ግር የሚለው ማለት ነው። ምህጻረ ቃል የሚባለው ልክ እንደዛ ሁሉ ያሁ የሚለውም ልክ እንደዛው ምህጻረ ቃል ነው የሚሉ ሰዎች አሉ። እንዴት ነው ያ የሆነው? ይሄ አሸርህ የሚለው አንደኛ መደብ ነው። አያም ሆ፣ አያም የሚለው ሶ ወደ ሶስተኛ መደብ ወደ እርሱ ስንቀይረው የመጣ ነው የሚል ሀሳብ ነው። ሚንስ ወደ ሁ ይቀየራል ወደ ሁ ከተቀየረ ላይ ገብቷል። እሱ በሚል ፍቺ ይመጣል ማለት ነው ብል፣ እኔ ከሚለው ወደ እሱ ስትቀይረው የአሁ የሚለውን መጻረ ቃል ይሰጠናል የሚል ሀሳብ የሚያስቀምጡ አካላት አሉ። ይሄ የአሁ የሚለው የመጣው በዚያ ነው የሚሉ አሉ። ወይም ደግሞ የአሁ የምንለውን አነባነብ ራሱ የመጣ ነው፣ ወደ ሶስተኛ መደብ ስንቀይረው የሚሰጠን አነባነብን ስለፈጠረ ደ የሚሉ ሰዎች አሉ። በሌላም አፈታት ሂደት ደግሞ ላይ ካዶናይ ከሚለው ቃል ጋር በማዳቀል ፣ ማዳቀል የሚለውን እንደው በክፉ እንዳትወስዱብኝ፣ እሺ። የአይሁዲያን ዜጅ ነው ኢንሳይክሎፔዲያ ጁሪያ ካድ ይጠቀማሉ። በዚህ እና አዶናይ ከሚለው ቃ ፊደል ላይ ማነው ቃላት ላይ የየራሱን ፊደል በመውሰድ ስም እንዲሰጥ የሆነ ንባብ እንዲሰጥ ያደረጉበት ኮንቴክስት ደግሞ እንደተፈጠረም ያትታሉ። ኢት ሚንስ የሀዋሀ የሚለውን ያህ ተብሎ እንዲነበብ አድርገነዋል የሚል ሀሳብ ማለት ነው፣ እና ሁሉም የየራሱን ሀሳብ ይሰጣል። ቅድም እንደተነሳው ደግሞ በሕይዋን ዘር ለምሳሌ የሕይዋን ዘር ህያው በሚል ፍቺ ከተፈታ የያሁም ዘሩ ራሱ ተገኝቷልና ህያው ያው የሆነው ያለ የነበረ የሚኖረው በሚል ኮንቴክስት ማለት ለምሳሌ፣ ሱረቱላይ ሱረቱል ኢክላስ ላይ ካየህ ምንድን ነበረ? አሰሰኝ ሱረቱል ኢክላስ ላይ አረብኛው እስኪ አሰሰኝ፣ በፈጣሪ አረብኛው የሱረቱል ኢክላስ አረብኛው እስቲ አሬ የሆነ እና አንተ ላይ ብንት ሶስተኛው ላይ ለም የሊድ ወለም ዩለድ የሚለው ለም የሊድ ወለም ዩለድ የሚለው ፖይንት ከዓረብኛ ፈታት አንፃር ምሁራን ሲያስቀምጡት ያልወለደ፣ አልተወለደም የሚለው አንደኛ፣ ኢንፓስት እራሱ ያልወለደ፣ ያልተወለደ፣ አሁንም የማይወልድ፣ የማይወለድ ለወደፊትም ደግሞ የማይወልድ አይነት ይወጣቸዋል። ፓስቱንም፣ ፕሬዘንቱንም፣ ፊቸሩንም የሚወክል አይነት ቃል ነው ብሎ እንደሚፈቱት ሁሉ ይሄ ያሁ የሚለው ዘሩ ራሱ የተገኘው ዘሩ ወይም ደግሞ ፕሪሚቲቭ ሩቱ ያለ የሚኖርና ያለ የነበረና የሚኖር ምዕራፍ ስምንት ላይ አን ይህ የሚለው የወከለው የአሁ የሚለውን ስም ነው። የሀዋሃ የሚለውን ቴትራግራማተን ነው እና ይህን ቴትራግራማተን ለራሱ መሰየም አድርጎ አስቀምጦታል። በዚያ ሰዓት ደግሞ ል አሁን ደግሞ በመጣው ወይ መሰረት አምላካችን አላ ለተሰዉ ስም ያስቀምጠው ይህ አላህ የሚለውን ስም ሊሆን ይችላል። ስም የሚባለው ነገር አይደንቲቲ ሊወክል ይችላል። ነገር ግን አይደንቲቲ ላያሲያጣቅን አይችልም። ቅድም እንደተገለጸው ዘፀአት ሶስት ላይ አምላክ ለነ አብርሃም ለነ ኢስሐቅ ለነ ያቆብ ይህንን ስሙ ነው ማለትም ያ ሀዋሀ የሚባለውን ስሙ እንዳላሳወቃቸው ተነግሯል ኢትሚስ አይደንቲቲውን አያውቁትም የሚለውን ፖይንት እንደማያሲዘን ሁሉ በዚያ ኮንቴክስት መሰረት ስለ ያሁ በቂ ኢንፎርሜሽን አላገኝንም ማለት ወይም ደግሞ አሁን ባለበት ሪቪሌሽን መሰረት ስለ ያሁ በቂ መረጃ የለንም ማለት ያ አይደንቲቲ አሁን ያለው አይደንቲቲ አይደለም የሚለውን ፖይንት አያሲዘንም ነው ፖይንቱ ትልቁ ነጥብ ስለ ያሀዋ ስለሚለው ስም ያሉ ሐተታዎች እንዳሉ ሆነው በዚያ ኔክስት የሚደረገው ጉዳይ ዲያ ግልጽ ነው